አልችልም ስል ያስጀመርከኝ ደካሜ ስል ያስቀጠልከኝ በድካሜ አቅም ሆንከኝ ጌታ ጃነ አልሐምዱሊላህ። አንድ ሰው ጣቱ ላይ ያለ በልኩ ያሰራው ቀለበት ሲፈልግ ያጠልቀዋል፣ ሲፈልግ ያወልቀዋል፣ ሲፈልግ አውጥቶ ያስቀምጠዋል፣ ትፈልግ ያደርጋል። ልጅ ለወላጆቹ ከዛ በላይ ታዛዥ ለስላሳ መሆን አለበት፣ ቅርብ መሆን አለበት። ያማ ድረግ ስቶ ለወላጆቹ ጋራ የሚሆን ቆጥ የሚሆን ይጎረብት የሚያስቸግር ከሚያገኘው የዱንያ ቅጣት አንዱ በህይወት ዘመኑ ተመሳሳይ ልጅን አላህ ይሰዷል። ዋጋውን ይከፍሏል። በሰፈረበት ኩና ይሰፈርለታል። ወልጀዛኡ ሚን ጂንሲል ዓመል ተብሏል። አላህ ተባረክ ወተዓላ ሰዎችን ሰዎችን የሚመነዳው ከሥራቸው ጋር ተመሳሳይ የሆነ ምንዳን ነው። ዱንያ ላይ ለወላጆቹ በጎ ደግ መልካም የሆነ ሰው አላህ ዱንያ ላይ በመልካም ልጅ ክሰባል። ወላጆቹን የሚታዘዝ እግራቸው የሚያጥብ የሚያሽ ለአባቱ ለእናቱ ዝቅ የሚል ጮክ የማይል የማይጮህባቸው ማያሳፍራቸው ስሙን ባነሱ ቁጥር ባዩት ቁጥር የሚደሰቱበት ሚኮሩበት ስሙን በመውለዳቸው እሷን በመውለዳቸው የሚደሰቱበት ልጅ እንደዚህ አይነት ልጅ አላህ ዱንያ ላይ ሰጣን። ውድ ወንድሞቼና እህቶቼ የዱንያ ህይወት አላፊ ነው። እውነተኛውና ዘላለማዊ ህይወት ግን አኼራ ነው። በዚች ምድር ላይ የምንሰራው እያንዳንዱ ስራ፣ ትልቅ ይሁን ትንሽ፣ በአኼራችን ይሰፈራል። አንዳንዴ ትኩረት የማያገኙ ሰዎች ዘንድ የማይታዩ ስራዎች በአላህ ዘንድ ግን ትልቅ ምንዳ ያላቸው ከመሆናቸውም በላይ ለዘላለማዊ ህይወታችን ታላቅ ስንቅ ይሆናሉ። አላህ በወደደው መንገድ እሱ ባመሰመረልን መንገድ ጥረት እናደርጋለን፣ ግን በዛ ሰበብ ላይ ልባችን አይንጠለጠልም። ልባችን እንዳይንጠለጠል ማድረጋችን የመጀመሪያው ተጠቃሚ እኛ ነን። ለምንድነው ታውቃላችሁ? ሰበቦቹ የመሳካትም ያለመሳካትም እድል አላቸው። ነቢ ዐለይሂ ሰላቱ ወሰላም ሰለዋትን የሚያበዛ ሰው በዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ገር ያደርግለታል፣ ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል። ታሞ ከሆነ አፊያውን ይመልስለታል። የተለያዩ አም ቸን ሀሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል አንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሰለዋት፣ ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓይን በሙሉ እርስዎ ላይ ሰለዋት ማውረድ አደርገዋለሁ ሲላቸው፣ እንግዲያውስ አንተም የፈለግከሆን ታገኛለህ ብለውታል ሰላቱ አለ ወሰላም። አላህ ስብሐነ ወተዓላ በቁርአኑ ላይ እንዲህ ይላል፣ የጎመን ዘር ፍሬ ያህል ክብደት ያለው መልካም ስራ የሰራ ሰው መልካምነቱን ያገኛል፣ የጎመን ዘር ያህል ክብደት ያለው ክፉ ስራ የሰራም ክፋቱን ያገኛል። ይህ የሚያሳየው ትንሽ የምንለው ስራ እንኳን አላህ ዘንድ ክብደት እንዳለው ነው። ምን ሆነ መሰላችሁ፣ ሰውየው የቁርአን ሂፍዝ እንደከበደው ለሚስቱ ስሞታ ያቀርብላታል። በቃ ቁርአንን መሐፈዝ አልቻልኩም፣ ምን ማድረግ አለብኝ? ምን ትመክሪኛለሽ? ይላታል። እሷ ያዋዝ አልነበረችም፣ እንዲህ አለችው ይኸውልህ ሀቢቢ ቁርአንን በአመት ውስጥ ከሐፍዝ ሁለተኛ ሚስት እንደምድር አልገባልሀለሁ፣ አለችው። እሱም የዋዛ አልነበረም። ባልም ተነሳና በስድስት ወር ውስጥ ቁርአንን ሐፍዞ ጨረሰ። ያው ሴቶችን በጥበብ የተሞላን አይደል? እሷም የዋዛ አልነበረችም። ሦስት ቀን ጾመች እና ወንዶች ትችላላችሁ፣ እማችሉት ነገር የለም። አንድ ትልቅ ሰው ነው የሚነግሩኝና፣ አንድ አካባቢ ላይ የሆነ ታሪክ ነው የሰማሁት። ሰውየው ቤቱ ሲመለስ አንድ ድሪቶ የለበሰ ምስኪን ሰው ቤቱ ያያል። ይህ ሰው በጣም የተከበረ ሰው ነበር። ሲያየው ልምድ ደግሞ ቤት ውስጥ ምን ያደርጋል? የሚል አዳለጠችው፣ እቺ ቃል ማለት ነው እና ሰውየው በጣም ተሰማው ይላሉ። ይህኛው ሰውዬ እና አላህ ከዘርህ እብድ አይጥፋለው ይላሉ። እና ሱብሃነላህ ብዙ ልጆች ወልደዋል፣ እኒ ሰው እንዲህ የተባሉት ሰውዬ ማለት ነው። በእያንዳንዱ ልጆቻቸው አንዳንድ የአእምሮ በሽተኛ አለ ይላል። ከባድ ነው። ሰውን ማንም ይሁን በማንም አይነት ሃል ላይ ያለ ይሁን ልናከብረው ይገባል። በቃ የአላህ የተከበረ የአላህ የተከበረ ፍጡር ነው ይህ ሰው። ከአላህ ጋር ደግሞ የተለየ የሆነ ትስስር ሊኖረው ይችላል። የአላህን ውዴታ ያገኘ ሰው ሊሆን ይችላልና እንጠንቀቅ ያስፈልጋል ማለት ነው። በዝቅታ መስራትን ልመዱ። በዝቅታ መስራት ማለት አንደኛ ከትዕቢት መራቅ ዝናና ምስጋናን ሳይሻል አላህ ብሎ መስራት ትዕቢትን ከልብ ያረቃል። ትዕቢተኛ ደግሞ ጀነት አይገባም። ሁለተኛ እኽላስን ማጉልበት የሰው ልጅ ሳያየን ሳያመሰግነን መሰገነን በአላህ ውዴታ ብቻ መስራት እውነተኛ የእኽላስ ምልክት ነው። እኽላስ የሌለው ሥራ ደግሞ በአኼራ ዋጋ የለውም። ሶስተኛ የምንዳ ምንጭነት ወላጆችን በትህትና ማገልገል፣ ድሆችን በድብቅ መርዳት፣ የመስጅድን ንጽህና መጠበቅ፣ በጎችን ከመንገድ ማንሳት የመሳሰሉ ሥራዎች ለብዙዎች ዝቅተኛ ሊመስሉ ይችላሉ። ነገር ግን እነዚህ በአላህ ዘንድ ያላቸው ምንዳ እጅግ ታላቅ ነው። በአኼራ ሚዛን ላይ እጅግ ከባድ የሚሆኑት እነዚህ ስራዎች ሊሆኑ ይችላሉ። አንዱ ከዚህ በፊት ቲክቶክ ላይ ኮሜንት ላይ ምን መሰላችሁ፣ አንተ ሁሌ ምንድን ሰው መተቸት አይሰለችም አለኝና። ዛሬ አንድ ጥሩ አጋጣሚ አግኝቼ ነው ደስ ያለኝን አጋጣሚ ልንገራችሁ ብዬ ነው። እና ይህ ኮሜንት ነው ትዝ ያለኝ። ከትቹ ጦጥቼ ጥሩ ነገር መናገር ትልል ነው ማለት ነው ብዬ ነው። እና ዛሬ መግሪብ ሰላት ላይ ጀማዓ ተሰገደና መስጂድ ላይ ያው የመጀመሪያው ጀማዓ አለቀና ከኋላ ሁለተኛ ጀማ ይጀመር የለ አንድ ትልቅ ሰው የሆነ ይቃማ አለና፣ ያው በድምፁ ስለሰማውት ነው ትልቅ ሰው መሆኑ ማለት ነው። ከዛ በኋላ ግን ማሰገር የጀመረው ግን ህፃን የሆነ ልጅ ነው። ተቅሪበን 6 አመት 7 8 አመት ከ9 10 ከ10 አይበልጥ እንደዛ ነው። ትንሽ ነው ልጁ ሀታ በድምፅ ራሱ ትንሽ መሆኑ ይታወቃል። እና ማሰገር ጀመረና፣ ሰው ዞር ብሎ ነው ያው በአገራሙት ድምፁ እንትን ይላል ጩጬ ነውና እና እኔ ያ አይደለም የገረመኝ፣ ያው ብዙ ጊዜ ባይባልም ከዚህ በፊት አይቻለሁ እንደዚህ ትናንሽ ልጆች ሲያሰግዱ ምናምን። ያስገረመኝ ከዛ በኋላ የቀራቸው ቅራአቶች ሶሻል ሚዲያ ላይ ባይዘወ ይሄ መሽሁር የሆኑ ቅራአቶች እኮ አሉ አይደል የሚታወቁ የቁርአን ጋር ብዙ ግንኙነት የሌለው ሰው ራሱ የሚያውቃቸው ሆኑ እ ቅራአቶች አሉ። ሀታ አንዳንዴ በቃል የሚታወቁ አሉ። ለምሳሌ ሀይ ሀተ ሀይ ሀተ ሊማ ቱዓዱን የሚለው የሸይኽ ያሲር አድዶሰሪ ቅራአ አለ ሱረቱን ሙእሚኑን ላይ መን ታበ ወ ዓሚለ ሷሊሐን ፈኢነሁ የቱቡ ኢለላሂ መታባ የሚለው ሚን ሱረት ልፉርቃን የመጨረሻው አያዎች አሉ አይደል ሼኽ ፋሪስ መሰለኝ አላስታውስም። ቃሪ እና እነሱ አሉ ብዙ አሉ ሌሎችም እና ይህ ልጅ አሁን መጀመሪያ ላይ የቀረው ሱረቱል ሙእሚኑን በሼኽ ያሲዱሰ ድምፅ ነበር። ሁለተኛ ላይ ደግሞ የቀረው ሱረቱል ፉርቃን ይህ አሁን ያልኳቸው እና ምንድን ነው ያስገረመኝ የሶሻል ሚዲያ ተጽዕኖ ምን ያክል ከትላልቁ ማህበረሰብ በዘለለ ትናንሽ ዕድሜ ላይ ያሉ ልጆችን ምን ያክል ተጽዕኖ እንደሚያደርግ አን ሁለተኛ ደግሞ ይሄ ሶሻል ሚዲያ ሲባል ይሄ በመጥፎ ነገር ነው አይደል? ምን ስለው ሰውን ያበላሻል ምናምን፣ አሁን ላለውን ትውልድ እንደዚህ ያበላሻሉ፣ ሶሻል ሚዲያ ምናምን ይባላል። ያው ይመስለኛል እኔም እንደ ራሴ አመለካከት፣ ጉዳቱ የሚያመዝን ይመስለኛል። ያው እንደ አጠቃቀም ነው ሰው እንደሚጠቀምበት፣ እና ተስፋ የሚሰጥ ነገር አለው ላይክ በመጥፎ መጥፎ ነገር የሚያበላሸው ሰው እንዳለ ሁሉ አጥሩን ነገርም የሚቀርጽ ሰው አለ ማለት ነው ብዬ እንድል አድርጎኛል። ሐይቃ ወላሂ በጣም ከምላችሁ በላይ በጣም ነበር ደስ ያለኝ። ነቅል አድርጎት እስከነ ድምፁ በቃ ሲቀራ ስሰሙት እድሜው ትንሽ ነው እና በዛ ላይ በጣም በቃ የሆነ ተስፋ የሚሰጥ ነገር አለው በወደፊት ምናምን ማለት ነው። እና በዚሁ አጋጣሚ ከዚሁ ጋር መናገር ምፈልገው በተለይ ቁርአን ለምትለቁ ቲክቶከሮች ማለት ነው፣ ስትለቁ ምንም ተስፋ እንትን እንዳትሉ እንዳትቆርጡ። የሚያየው ያን ቁርአን የሚያየው ሰው ሁሉ ቁርአኑን ላያዳምጠው ይችላል፣ ግን ከዛ ውስጥ አንድም ሰው ለምን አይሆንም?

ያው ሰላቱን ባያበላሸው ቁርአኑ ላይ ቅራአቱ ላይ ትንሽ ኸለል አደረገበት። በዛ ነው ነቅል እንዳደረገ የተረዳሁበት ማለት ነው። ሶስት ስትለቁ ሙሉ አያ አድርጋችሁ ልቀቁ። ያው ቢረዝምም እንደዛ አድርጋችሁ ልቀቁ እና በጣም ደስ የሚል ለኔ፣ በጣም ደስ የሚል አጋጣሚ ነበር። እናንተ ራሱ በጣም እንደተመቻችሁ እርግጠኛ እኔ። ኢንሻአላህ ወላሂ ተስፋ የሚሰጥ ነገር ነው ያለው። እቀጥላለሁ ወደፊት ከትቼው አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይሄ ነው እያለህ፣ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ላንተ ሲባል የተፈጥሮ ህግ አይቀየርም። ይህ ለአኺራ ስንቅ መዘጋጀት እንዳለብን ያሳያል። ስለዚህ በዝቅታ እየሰራን ዝናን ሳንሻ ለአላህ ብለን የዘላለማዊ ህይወታችንን ስንቅ እንሰንቅ። አላህ ሁላችንን መልካም ሰሪዎች አድርገን ይውላጂ። ዛሬ አንድ መራራ እውነት እነግርሃለሁ፣ ዋጥታ አረገዋለሁ ጺምን የምትላጭ ከሆነ ፈርድ የሆኑ ሰላቶችን ቤት የምትሰግድ ከሆነ ልብሰን የጎተትክ ምትሄድ ከሆነ ወንድ ብያ አልጠራም። እንዳይነበረ ወላሂ እንፈትናችኋለን ይላል አላህ እንፈትናችኋለን። ያ ፈተና ውስጥ የእኛ ስብዕና ጎልቶ ይወጣል፣ የእኛ ማንነት ይታያል። ለዛ ህይወት ለእንደዚህ አይነት ውጣውረድ ምን ሰጠው ምላሽ? ምን ሰጠው ምላሽ? የልባችን ማንነትን ይገልጻል። ምንም ነገር ከአላህ ፍላጎት ውጭ የሚሆን ነገር እንደሌለ መገንዘብ መቻል። ጀነት ገባ አሁን። በል አላህ ጀነትን ወፍቁኝ መጀመሪያ ምን እንደማለቅ ታውቃላችሁ? ረሱል አለይሂ ሰላቱ ወሰላም ጋር ሂድና ዱንያ ውስጥ በጣም እርሱ ማየት ጓጓ ነበር። አላህ ጀነትን ወፍቁኝ፣ ዛሬ አየኋችሁ፣ አንዴ ልቀፋችሁ ላችኋል። አስርቱ ጀነት የተመሰከረላቸው ሰሃቦች ከሄድና እንደው ጀነት ከተመሰከረላችሁ በኋላ ግን እንቅልፍ ወሰዳችሁ ብዬ ጠይቃችኋለሁ። ሰይዱና ዑስማን ጋር ሄድና እንዴት ነው በአንድ ረካ አንድ ሙሉ ቁርአን ልታከት የሚቻልከው ብዬ ጠይቀዋለሁ። ሰይዱና ቢላል ጋር ሄዳለሁ። አንተ ውዱ የረሱል አለይሂ ሰላቱ ወሰለም መዋዜን ሆይ ዱንያ ውስጥ ለረሱል አለይሂ ሰላቱ ወሰለም የምትልላቸውን አዛን እስቲ ዛሬ በልልኝ ይላችኋል። ከዛም ወደ ጌታ ሄዳለሁ ጌታዬን የማየት ችሎታ አቅም ካለኝ ጌታዬ እንኳንም ዱንያ ውስጥ ሙስሊም አረግከኝ እንኳንም በስልምና ገደልከኝ እንኳንም በስልምና ቀሰቀስከኝ ምስጋና ለአንተ ጀነትን ወፈከኝ፣ ይለዋል። አላህ አላህ ስብሓንሁ ወተዓላ ሁላችንንም መልካም ሰሪዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ እዚህ ላይ የማይለቀቁ ቪዲዮዎች፣ አዳዲስ ቻሌንጆች እንዲሁም የዓለሞችን ንግግሮች እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ዛሬ እንደዚህ የምንሯሯጥናት ዱንያ አንድ ቀን የምትሰጠን ትልቅ ነገር ቢኖር ከፈን ብቻ ነው። ለክስ ባንሯሯጥ ማለት አይደለም ግን የነገ ቤታችንን አነርሳ ለአኼራ ስንቅ እናዘጋጅ።

ተመልከቱ፣ የአላህን ሥራ እነሱ ሊጎዱ አስበው፣ አላህ አንተን መጠቀም ከፈለገ እነሱ ሊጎዱ ባሰቡት ነገር ላይ አላህ ያንተን መጠቀም ያመጣዋል። ሁሌም ቢሆን አላህ ያለው ነው። ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላሰብኩኝ ደስተኛ ሳትሆኑ ሳይደላችሁ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ለሆኑ ሰዎች መከፋት እንዲሁኝ ቢያዩኝ ይከፋቸዋል፣ እንዲሁ ቢያዩኝ ይጎዳሉ፣ ያለሁበትን ሲትዌሽን ስሜቴን በነግራቸው ይጎዳሉ መስላችሁ አትታዩ። ከከፋችሁ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። አንዳንዴ ሰውን ማገዝ ሰውን መርዳት መጥፎ ነው ልላችሁ ፈልጌ አይደለም። ግን የራሳችሁ ችግር እያለባችሁ፣ ከባባድ ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ በጣም ደልቷችሁ ተመችቷችሁ እናንተ ቁንጮ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው የሚመስለውና እና ወታችሁ እንኳን ለሰው ደክሞኛል፣ እንዲሁኛል ያለው እንደዚህ አይነት ችግር ላይ ነኝ ብላችሁ ለማውራት የሚያሳፍራችሁ አይነት ላይክ ኤክስፔክቴሽን ይሰጣችኋል ሰውና ሳትወዱ በግዳችሁ ህመማችሁን ወጥ አድርጋችሁ ለመኖር ትገደዳላችሁ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንዳልሆናችሁ አሳዩ። ለሰው ከከፋችሁ እንደከፋችሁ ተናገሩ። ሲጠራቅም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት ከባድ ስሜት ውስጥ ትገባላችሁ። ህመም ነው ያደም ምንም መፍጠር ማትችሉበት ህመም እስፔሻሊ ከእናንተ ስር ሰው የሚኖር ከሆነ በእናንተ የሚተዳደር እናንተን የእናንተን እጅ የሚጠብቅ እንደ ምስኪን እናት፣ አባት፣ ሚስት፣ ልጆች ያላችሁ ሰዎች ከቻላችሁ በራሳችሁ ነገር ብቻ ቢዚ ሆኑ። ከቻላችሁ ለቤተሰባችሁ ብቻ ኖሩ። ውስጥ ይህ ስሜት ነው ያለው። ምናልባት ከጠቀባችሁ ሼር ላድርጋችሁ። ስላዳመጣችሁ አመሰግናለሁ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ